አሰላሙ አሌይኩም ዋረህመቱላሂ ዋበረከቱ ውድ ተመልካቾች፣ ዛሬ ስድት ያለ የሚጥም የጁማ ወይም የቅዳሜ ቁርስ አብረን እንሰራለን። እኛ ጋር ጁማ ጁማአ፣ ቅዳሜ ቅዳሜ ቁርስ ፉል ይሰራ ማለት ነው። ያው ሁሉም ስራ ስለሚሄዱ ትምህርት ስለሚሄዱ አይመቻቸውም፣ ቁርስ አይበላም። ቁርስ የሚበላው መቼ ነው የምንሰራው። ዛሬ ወደ ጁሙአ ቁርስ እንሄዳለን። ፉል አሰራር እንዴት ነው አብረን የምናየው ይሆናል። እሚጥም ፉል አብረን እንሰራለን። በመጀመሪያ ሽንኩርታችንና ነጭ ሽንኩርታችንን አቁላላን እንደዚህ አቁላላ ነው። ከዛ የምንጨምረው ጨምረው ቲማቲም

ይመስላል አሁን ቲማቲ ነው ተቆላላ ነው። እኛ ቤት የሚወዱት ፉል የተፈጨው የተከካውን አይደለም፣ ድፍኑን ነው የሚወዱት ማለት ነው። ቆይ አሁን ስገለብጠው ታይታላችሁ። ድፍኑ ይሄንን ነው የሚጠቀሙት እነሱ፣ ቆዳው ጋብሮ ያለው ማለት ነው። ጠቀማቸው ቅመሞች መካከል ምንጠቀመው ከሞን ትንሽዬ ይህን ይሄን የሚያክል ፓፕሪካ እጠቀማለሁ ቀላ እንዳደርገው ማለት ነው። ትንሽዬ ከዛ ደግሞ ከሞን እጠቀማለሁ። ትንሽዬ፣ ከሞን ከሙን አሁንም ትንሽዬ በጣም ትንሽ ይች። ምክንያቱም ከሞን ኃይለኛ ሽታ ኃይለኛ ስለሆነ ትንሽ ይቀዳል እዛ ቆንዶ በርበሬ የተፈጨ ትንሽ እና እርድ እርድ የተፈጨ ትንሽ ቅመሞቻችን፣ ቆንዶ በርበሬ፣ እርድ እና ከሙን እነዚህ ብቻ በቂ ናቸው። ከዚህ የበለጠ ቅመም መያዝ አይችልም ቱም ይሄ ፉል ማለት ነው ምክንያቱም ፉል በራሱ የራሱ የተቀመመ ነው። በውስጥ የሚገቡ ሎች የራሳቸው የተቀመሙ ስለሆነ ያን አቅመም ይ ትንሽ የቲማቲም ትንሽዬ አንድ ማንካ ምትሆን ማለት ነው። ከዛም ይሄንን እናደርጋለን። እናለቃለን ውድ ተመልካቶቼ፣ ይሄን ይመስላል እኛ ቤት የሚጠቀሙት ሁል እንደዚህ አይነት ነው። እንደዚህ አይነት ፉሎች ደግሞ ግደታ መፈጨት እንድልም ይፈለጋል። ትንሽ ያኔ ላም ያለ ሳይሆን ሰዎች የሚፈልጉት የሆነ ትንሽ በብርጭቆ ነካ ወይም የሆነ የድንች መፍጫው የለም፣ ብረት ነገሩ አደዱ ድንች የሆነ ከቀቀልን በኋላ የምንፈጭበት በዛ ትንሽ ነካ ረድገዋለሁ፣ ወይም በብርጭ ቆም ሊሆን ይችላል፣ በቤታችሁ እንዳለ በብርጭቆም ሊሆን ይችላል። እንደዚህ ነው። አሁን እኛ ቤት ፉሉ የሚፈልጉት ይሄንን ወፍራሙን ባገላ ነው፣ ያልተፈጨው ነው ማለት ነው እና እስኪ አብረን እናያለን። ውድ ተመልካቾች ይሄን ይመስላል። ሁሉ ትንሽ እንትን አልኩት ምንድን ነው በዚህ ማለት ነው፣ ትንሽ እንደመፍጨት ነገር ማላሚያ ነገር ማለት ነው። ምክንያቱም የእኔ ሰዎች ያው እንደነገርኳቸው አይበሉም። የተፈልገው ሬዲዮ የሆነው ድቅቄ የተላጠው የታሸገውን እሱን አይፈልጉትም። ይሄ ነው በቃ ያዝ ይሁን ለጥርሳቸው የሆነ ያዝ የሚያደርግ ነገር መሰለኝ። እሱን እንደዛ ነው የሚጠቀሙት። ይሄን የመሰለው ፉል ተሰራ። አብራችሁም ስለነበራችሁ ወዳችኋለሁ፣ አመሰግናችኋለሁ ህግ ተከታታዮቼ እና ይሄን ይመስላል ቁርስ፣ የጁሙአ ቁርስ ይሄን ይመስላል። እኛ ቤት እንደዚህ ሆነ። አሁን በቃ ዳይሱናል። ትንሽዬ ከሚገርመው ደግሞ ወፈር ሲል ራሱ አይፈልግ ትንሽ እንትን እንግዲህ ይፈልጋሉ፣ ለስለስ እንዲህ ማለት ነው። ይህን ይመስላል ቁላችን። እስኪ ዛሬ እዚህ ጋር ደግሞ እንቁላል እየቀቀልኩ ነው። እንቁላል ይፈልጋሉ ማለት ነው። ቅቅል እና ይህን ይመስላል ለመካቶች የሚያመርፉ ነው። ሞክሩት። ቅመም ምንም አይፈልግም። የሚፈልገው ቁንዶ በርበሬ፣ እርድና ሰባት ቅመም፣ ትንሽ የቲማቲም ማጁንና ቲማቲም፣ ሽንኩርት ነጥሽ፣ በቃ ሌላ ነገር አያስፈልገውም። ሳሞክሩ ይታላችሁ። በተረፈ አዲስ ነኝ ዩቲዩብ፣ አበረታቱን። ሰብስክራይብ፣ ላይክ፣ ሸር ያደረጋችሁ አበረታቱን። መልካምነት አይከፈልበት፣ መልካምነት ለራስ ነው። አሰላሙ አሌይኩም ወራህመቱላሂ ወበረከት። ሐባይቢ አሁን የጁሙአ ቁርሳችን ተዘጋጅቷል። ወተት ከሻይ ጋር እንደዚህ። በሌላ ጊዜ እንሻላ አብረን ምን ይሆናል። ወተት ከሻይ ጋር በጣም ነው እዚህ ቤት የሚወዱት ማለት ነው። በጣም እና ቁርሳችን ይህን ይመስላል። የጅማ ቁርሳችን ዋ! ይሄን ይመስላል የጅማ ቁርሳችን ያዘጋጀ ነው። ፉሉ ይሄን ይመስላል። ይሄን ይመስላል ቁርሳችን። ተፈደሉ ብያለሁ። አህለን ወሳህለን ሁሉም ነገር አለ። እንግዲህ ወተት የፈለገ ቡና የፈለገ ይፈላልታል። አህለን ብለናል። ይሄን ይመስላል ቁርሳችን። ወሰላሙ አሌይኩም ወራህመቱላሂ ወበረከቱ። መልካም ጁማ ይሆንላቸው።